የኡጋንዳው ፕሬዚዳንት ሀገራቸውን ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያስነሱ እንደሚችሉ አስጠነቀቁ። ፕሬዚዳንት ሙሴቪኒ የኡጋንዳና ሌሎች ባህር በር የሌላቸው የአፍሪካ ሀገራት ለንግድና ለስትራቴጂያዊ መከላከያ ወሳኝ የሆነውን የህንድ ውቅያኖስ መዳረሻቸው ከተዘጋባቸው ወደፊት ጦርነት ሊያስነሳ እንደሚችል አስጠንቅቀዋል። ፕሬዚዳንቱ የሬዲዮ ውይይት መድረክ ላይ ሲናገሩ አንድ ሀገር ባህር በር ላይ ልዩ ባለቤትነት የመጠየቅ ሀሳብን እብደት ሲሉ ገልጸውታል። የምስራቅ አፍሪካ ሀገራት ለጋራ ደህንነትና ለጋራ ብልጽግና የፖለቲካና የኢኮኖሚ ውህደትን እንዲያፋጥኑ አሳስበዋል። በአፍሪካ ያለው የፖለቲካ አደረጃጀት እምብዛም ምክንያታዊ አይደለም። አንዳንድ ሀገሮች ለኢኮኖሚያዊ ዓላማም ሆነ ለመከላከያ ዓላማ ባህር መውጫ የላቸውም። ይህ አግባብ አይደለም ብለዋል። ፕሬዝዳንቱ አንዳንድ የባህር ዳርቻ ሀገሮች ያላቸውን የራስ ወዳድ አስተሳሰብ ብለው በጠሩት ነገር ቅር መሰኘታቸውን ገልጸው ውቅያኖሶችና ወደቦች አህጉሪቱን ማገልገል እንዳለባቸው ተናግረዋል። ዩጋንዳ በየብስ ተከባለች። የእኔ ውቅያኖስ የት ነው ያለው? የእኔ ውቅያኖስ የህንድ ውቅያኖስ ነው። እኔም መብት አለኝ። የባህር ዳርቻ ላይ ላሉት ብቻ ነው ማለት እብደት ነው ብለዋል። ይህንን አለማመጣጠን በክልላዊ አንድነትና ትብብር ማስተካከል አለመቻል ለወደፊት ግጭት መሰረት ሊጥል እንደሚችልም አስጠንቅቀዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ግድያ አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም አለ።